ሰላም ጤና ይስጥልን። የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት ሰላምታ የደረሳችሁ እንኳን በደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ ቤተሰብ የሆነውን ቪዲዮን ላይክ ማድረግ እንዳትረሱ። ስለምታደርጉም ከልባ አመሰግናለሁ። በዚህ ቪዲዮ የማጋራችሁ እጅግ ተወዳጅ ልባን ጠልጣይ የሆነውን የምሳሌ ድራማን ነው። ቪዲዮን እስከ ማብቂያ እንድታዩት ስል ጋበዝኩ። ሞገስ ዳጣ ሊያገኛት በወጣበት እንግዲህ ዳጣ ደግሞ ከብሩ ጋር ስለሆነ የመጣቸው ሞገስም ያው በብሩክ ቅር ስለተሰኘ ብሩክን ማግኘት ስላልፈለገ ከዛም የተነሳ እና እንደገና ደግሞ ያው ዙሪያውን ሲቃኝ ልቡ ስለነገረው እነዛ የሚከታተሉት ያው የተከታተሉ ኖረዋል እና ሊኖሩ ይችላሉ ሲ ዙሪያሽንም ኢ ሲላት እሷም ስትቃኝ ምንም የለም። እና እያለችውም እያለ እንግዲህ ደውሎላት እንደተመለሰ ነግሯት ነበር። ምክንያቱም ያው ብቻዋን ስላይደለች ከብሩ ጋር ስለሆነች። ሆኖም ያው መመለሱ በጀ። እንግዲህ እነኛ የሚከታተሉት ብቻ ሳይሆኑ ዝናም እየመጣ ኖሯል። እንግዲህ እጅግ ደንፍቶ አድብቶ ያው የመጨረሻ ነው እያለ በጣሙን እየደነፋ እየፎከረ ነበር እየመጣው። ሞገስን ካገኘ እንደማይለቀው ያው የመጨረሻው እንደሚሆን አይነት ፉከራ ፎክሮ ነበር እንግዲህ እየመጣው። ሞገስም ልቡ ነግሮት እንደገናም ዳጣ ብቻዋን ባለመሆኗ በዛ የተነሳ እንደተመለሰ ተመልክተን ነበር። ዳጣና ብሩክም እየተመለሱ ሳለ ዝናም ያው ከቅርብ ርቀት ከማህሌት ጋር ሆኖ ሞገስ አብሯቸው አለመሆኑን መመለሱን ያው ገብቶት በጣሙን ተናዶ ሆኖም ያው እየተከታተሏቸው ሁለቱን እየተከታተሏቸው በስተ መጨረሻም ገጥመዋቸው ነበር። ዳጣም ቀድማ አይታቸው ያው ለብሩክ ስትነግረው፣ ብሩክም ወደኋላ ማፈግፈግን አልፈለገም። ምክንያቱም ድሮም ለልጁ ብሎ ነው እንጂ ለዝና እንደማያንስ ያው ልቡ ያውቃል። እናም ተጋፍጦት ነበር። ዝናም ብሩክን ሞገስ የት ነው ያለው? ሞገስ ያለበትን አሳየኝ፣ በሚል በኃይል በጩኸት በቁጣም እየጠየቀው ነበር ብሩክ ግን ያው ሞገስ ያለበትን አላውቅም ብሎ ሲመልስለት፣ ዝናም እንግዲህ በኃይል የቆጣ መጠየቁን ቀጠለ። ብሩክም ያው ትግስቱን ሲፈታተነው ያው እንደማይፈራው ነግሮት ነበር። የእስከ ዛሬው ፍርሃት ይበቃዋል፣ ያም ለልጄ ስልነበር አሁን ግን አልፈራህም እያለ ሲመልስለት፣ እንግዲህ አንድ ሁለት ሲባባሉ ነበር። ማህሌትና ዳጣ ግን በቀኝና በግራ ሆነው ሁለቱን እየተመለከቱ ነበር፣ በታላቅ ፍርሃት ውስጥ ሆነው እናም ዝና ብሩክ እንደበፊቱ እንዳልፈራው አይቶ መጋፈጡን አይቶ እጅግ እየተገረመም እየተናደደበትም ያው ራሱን እየኮፈሰ ራሱን እያዘጋጀ ሊመታውም እንደሆነ እየተዘጋጀ ነበር። ብሩክም ያው ዝናን እንግዲህ መቶት ነበር፣ ደጋግሞ በመምታት ጥሎት ነበር። ብሎም ያው ሁሌ አሸናፊ መሆን ብቻ እንደማይቻል መሸነፍም እንዳለም ጭምር አበክሮ ነግሮት ደንፍቶበት እንግዲህ እዛው በወደቀበት ተውት ዳጣና ያው ብሩክ ተመልሰዋል። ያው ዳጣም እንግዲህ በጣም ደስ ብሏት ስትፎክር ስትሸልል ነበር። ማህሌትም ያው በታላቅ ፍርሃት ውስጥ ሆና እነሱ ከሄዱ በኋላ ያው ዝናን ለማንሳት ተጠግታ እየደጋገፈችው ነበር። ዝናም እንግዲህ አቅሙ ስለተለካ ያው ብሩክ እንግዲህ ስላሸነፈው መልሶ ከብሩክ ጋርም ግብግብ መፍጠር አልፈለገም። በቀጣይ ያው እንዲህ እንዲሆንም ምክንያት የሆነውን ሞገስን እንደማይለቀው እየደነፋ እየተቆጣ በዛው ወደ ቤት ሄደው ነበር። እንግዲህ ብሩክና ቅድስት ተቀምጠው እየተነጋገሩ እያለ እንግዲህ ያለፈውን ሁሉ እያወጉ ብሩክም ለቅድስት ያው የዋለችለት ውለታ ይህ ነው የማይባል ስለሆነ ብዙ ውለታ ስለዋለችለት ያንን ደግሞ በምስጋና ብቻ ሊመልሰው የማይችል ስለሆነ እንደው ምን ላድርግልሽ ሲላት ሲጠይቃት ነበር። ቅድስትም ያችን አጋጣሚ ተጠቅማ ያው ብሩክን ብትወደው ብታፈቅረውም አብራ ከሱ ጋር መኖር ምኞት ህልሟ ቢሆንም ነገር ግን ያው ሴት ናትና ቀጥታ ከመጠየቅ እንግዲህ በተዘዋዋሪ ያው ፍላጎቷን አሳውቃው ነበር። ያው ሴት እንደመሆኗ እድሜም እየሄደ ስለሆነም እና የራሷ የሆነ ኑሮ መመስረት እንደምትፈልግ በአጠቃላይ ወደ ገጠር ሄጄ እንዲሆኝ እንዲህ ማድረግ ፈልጋለሁ ብላ ሀሳቧን ስታጋራው እንግዲህ እሱም ያው ፍላጎቷን ስለተረዳ በቀጥታ እንዲህም ብሎም አላላትም። ነገር ግን አልጋ አንጥፊ ሲላት ነበር። ያው አልጋው ኦልሬዲ ተነጥፏል። ነገር ግን ያው ድጋሚ ላንጥፍ ብላ እሷም ተርበት ብታ ያው ይገባታል፣ ገብቷታል እና ለማንጠፍ ያው በድጋሚ ለማ ሄዳ ነበር ያው ብሩክም ቅድስት ሳትታመልጠው ወርቃውም ሳትሄድ ሲቀጥል እሷም እንደምትወደው እሱም ምርጫው ናትና፣ ምክንያቱም ለልጁ ቀኝ እጅ የሆነች ናት ለእሱም ጭምር እና በጣም መልካም ሴት ናት። እና እንደዚች ያለችን ሴት እንግዲህ እንዲህ አይነት አጋጣሚ ተገኝቶ የምን አይን ማሸት ነው እንግዲህ ሲል አይኑን ሳያሽ ያው ሀሳቧን የቅድስትን ፍላጎቷን አሳክቷል ማለት ነው። ብሩክ ቅድስት ይገባታል፣ ለብሩክም እንዲሁ ቅድስት ትገባዋለች። ሁለቱም መልካም ልብ ያላቸው በጣም ተመሳሳይ ባህሪ ያላቸው መልካም ሰዎች ናቸው። እና እንደው ማህሌት አመለጣት፣ ብሩክንም ያህል እንግዲህ መልካም ሰው አጣች፣ ባዶ ቀረች ማለት ነው። አሁንም እንግዲህ ማህሌት ልቧ ያለው ጆፌ ጣለችው ዝና ላይ ነው ያው ሉላ ባለ ሀብት ስለሆነ ብር ስላለው ገንዘብ አለው ብላ እንግዲህ ያለውን ነገር ተመልክታ በባህሪም ያው ይመቸኛል፣ እንደሱ ያለ ቆፍጠን ያለ ወንዳ ወንድ ሰው መርጫዬ ነው ስትል የሉላን አለመኖር እንግዲህ፣ ዝና ብቸኛ ነው እና ሊማልልልኝ፣ እጄ ሊገባ ይችላል ጠብ አረገዋለሁ ስትል በዚህ ተወራርዳለች። ኤፍራታም በኃይለኛው ግፊት ሙቀት እየሆነቻት ነው። ዝና እንዳያመልጥሽ፣ ያንቺ አድርጊው እያለቻት ነው። ያው እሷም ለጥቅም ብላ ነው። ያው ለእህቷም ብታስብም ግን ይበልጡን ሀሳቧና አይምሯ ያለው ጥቅም ላይ ነው። ያው ማህሌት ዘመዷ ብትሆንም እሷን የምታየው በጥቅም ነው። ምክንያቱም ካልጠቀመቻት እዛ ቤትም እንደማታኖራት ታውቃለች። የቤት ክራይም እንድትከፍልላት አጠቃላይ እሷ ካለችበትም ሕይወት እንደው ፈቅ እንድትል የማህሌት ከዝና መጠጋት ለኤፍራታም ጥቅም ስለሆነ ለዛ ግፊት እየሰጠቻት ትገኛለች። ማህሌትም ደግሞ ያው ራሷን ተማምና ይሳካልኛል፣ አጠምደዋለሁ፣ የራሴ አድርገዋለሁ እያለች ነው። ነገር ግን እንደምናስታውሰው ዝና ከአንዴ ሁለቴ ማህሌት ልታማልለው ሙከራ ስታድርግ እጅግ እንዳቋሸሻት እንደመታትም በዛ በሌሊትም ከቤት ወታ እንድትሄድ እንዳደረጋት የምናስታውሰው ነው። ነገር ግን ማህሌት ዝናን የራሴ አደርገዋለሁ የሚል እልህና ዛቻ በውስጧ አለ። እንደው ተሳክቶላት ታደርገው ይሆን? እንደ ዝና ንግግር እና እንደ አስተዳደጉን እንደ ነገራት እንዳስረዳት ለዚህ ተጽዕኖ ያደረገበት ምን እንደሆነ ያው ከዚህ በፊት አጫውቷት ነበር። ለራሷ ለማህሌት ከሉላ ውጪ ሌላ ሴት የማያይበትን ምክንያት አበክሮ ነግሯታል፣ ታውቃለች። ሆኖም ግን እንግዲህ እጅ አልሰጥም ይሳካልኛል እያለች ነው። እስኪ ይሳካላት ይሆን እናያለን። ዝና ግን ሞገስ በእጁ ካልገባ ሞገስ ካልሞተ በስተቀር ሉላም ወደሱ ካልመጣች በስተቀር ያው ቃል የገባላትንም እንደማያደርግላት ነው። አይደለም እሱ የእሷ ሊሆን በቅፏ ሊገባ ይቀርና የምሳሌ የደህንነቷ ሁኔታ በጣም ደስ ይላል። ከበፊቱ እንግዲህ ትልቅ ለውጥ አለ። በጣም ሙሉ በሙሉ ደህና ሆናለች። ይህ ለብሩክ ትልቅ ደስታ ነው። ለቅድስትም እንግዲህ ደስታና ተስፋ ነው። ያው ለሕይወቷም እንግዲህ ለውጥ እንዲሆንላት ምክንያት ሆኗል ማለት ነው። የምሳሌ መዳን ምሳሌ ድና ስትመጣ ያው ብሩክን የእሷ ማድረግ አብሯ ከብሩክ ጋር መኖር ምኞቷ ነበር። ብሩክን ታፈቅረው ነበር። ያም እንግዲህ ቅዷ ተሳክቶላታል። ምሳሌ እራሷ ቅድስትን ስለምትወዳት እንደ እናት እናቴ ብላ ልጠራትም ስለምትፈልግ ለዛ ደግሞ ጊዜው አሁን አይደለም ታክመሽ ድነሽ ስትመጪ ስላልቻት ያንንም ስላረሳች በልጅ አይምሯ እንግዲህ ይዛ ኖሯል። አሁን ልጥራሽ ወይ ብላ ስትል ቆይ ብሩክ ከፈቀደ የሚል ነገር ለእሷም ነግራት ነበር። ምሳሌ ያው ቅድስትን በጣም ስለምትወዳት እንደ እናቷም ስለምታያት በጣም መልካም ሰውም ስለሆነች ያው ብሩክ ከቅድስት ጋር አብራው ብትሆን የምሳሌም ደስታ ስለሆነ ብሩክም ያው የልጁን ደስታ ማሳካት ህይወቱ አለሙ ስለሆነ እንግዲህ እንደ ቅድስት መልካምነትም ያው ተሳክቶላታል ማለት ነው። ይህ ደግሞ ለማህሌት ተጨማሪ ሽንፈትና ወርደት ነው። ቅድስት ከብሩክ ጋር አብራ መሆኗ ማህሌትን እጅግ የሚያሳርር ትልቅ ከባድ የሆነ ዜና ነው ለማህሌት ማለት ነው። ይህ በላት እንግዲህ ማህሌት የእጇን እያጨደች ነው። በቀጣይም እያጨደች ትሄዳለች። ነገሮች ሁሉ እየተሳኩላት አይደለም። እሷም ዝናም እንግዲህ ተመሳሳይ እጣ ፈንታ ነው የሚሆናቸው የሚገጥማቸው ማለት ነው። ዝና ሞገስን በብሩክ በኩል ወይ በዳጣ በኩል ሳይሆን አሁን በቀጥታ ሱ ፌስ ቱ ፌስ ለማግኘት እንግዲህ እጅጉን አድብቷል። በብሩክ በኩል ከሄደ ያው ብሩክም ደግሞ ስላመለከተ አንድ ነገር ቢደርስበት ተጠያቂው ዝና ስለሆነ ይህንን ደግሞ በህግ እንግዲህ መደራደር ስላልፈለገ በቀጥታ ሞገስን ለማግኘት ተወራርዷል፣ ዝቷል፣ ፎክሯል። እንግዲህ ፎከራው ተሳክቶለት ሞገስን ያገኘው ይሆን? በዚህ ላይ በቀጣይ ክፍል በዝርዝር የምናይ ነው የሚሆነው። በዚህ ክፍል የቃኘ ነው ይህንን ይመስላል። ቪዲዮን ስለተከታተላችሁት ከልብ አመሰግናለሁ። በያላችሁበት ቸር ቆዩ። እንደና ሆኑልን ባይ